አርዕስተ ዜና ብሔራዊ ባንክ ሸቀጦችን ከውጭ ለማስገባት የሚከፈለው የቅድመ ክፍያ መጠን ወደ 50 ሺህ ዶላር ከፍ አድርጓል። በዚህም መሰረት ከውጭ ለማስገባት ሊከፈል የሚችለው የቅድመ ክፍያ መጠን ከ5 ሺህ የአሜሪካን ዶላር ወደ 50 ሺህ የአሜሪካን ዶላር ከፍ እንዲል ማድረጉን አስታውቋል። ቀዳሚው መረጃችን ነው። ከታሳስ 2017 ዓ.ም ጀምሮ በእድሳት ምክንያት ተዘግቶ የቆየው የኢትዮጵያ ብሔራዊ ሙዚየም ከመጪው ሰኔ 15 ቀን 2017 ዓ.ም ጀምሮ አገልግሎት መስጠት እንደሚጀምር ተገለጸ። ይህንንም በቆይታችን ትሰሙታላችሁ። የባህልና ስፖርት ሚኒስቴር የዘመናችንን የህዝብ ለህዝብ ዝግጅት ኪን ኢትዮጵያ የኢትዮጵያ ማንሰራራት ብስራት በሚል መሪ ሀሳብ በሁሉም የብሪክስ ሀገራት ትርኢቶችን ለማቅረብ መሰናዳቱን አስታውቋል። በዝርዝር እነግራችኋለን። አሜሪካ በሩሲያ ላይ ማዕቀብ ልጥል እንደምትችል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተናገሩ። ሩሲያ ወደ ተኩስ አቁም ስምምነት ለመግባት እንደ ቅድመ ሁኔታ የምታስቀምጣቸውን ነገሮች እየጠበቅን ያሉት ሚኒስትሩ የአሜሪካ ቀጣዩ እርምጃም ከዚህ በኋላ የሚወሰን መሆኑን ጠቁመዋል። እነዚህና ሌሎች ተጨማሪ መረጃዎችን በቆይታችን ትሰሙታላችሁ። ከዜናዎቹ ጋር ዳግም ተገኝ ነኝ የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ ዘመናቸው ሊጠናቀቅ የተቃረቡ ሶስት የቦርዱ አባላትን ለመተካት ስድስት እጩዎች ለጠቅላይ ሚኒስትሩ ቀረቡ። እጩ ጥቆማ የሚደረግባቸው የቦርድ አባላት ምክትል ሰብሳቢው አቶ ውብሸት አየለ፣ ዶክተር አበራ ደገፉና ወይዘሮ ብዙወርቅ ከተተ እንደሆኑ ተገልጿል። የሶስቱን አዲስ የምርጫ ቦርድ አመራር እጩ ለመመልመል የተዋቀረው ኮሚቴ ዛሬ በሰጠው መግለጫ ከሚያዝያ 1 ቀን 2017 ዓ.ም ጀምሮ ለሶስት ሳምንታት ጥቆማ ሲቀበል መቆየቱን ገልጿል። በተለያዩ ዙሮች በተደረገው የልየታ ስራ ስድስት እጩዎች መለየታቸውም ተገልጿል። በዚህም ተከታዮቹ ስድስት እጩዎች ለጠቅላይ ሚኒስትሩ ቀርበዋል። እነዚህም አንደኛ አቶ ተስፋይ ነዋይ፣ ሁለተኛ አቶ ተክሊት ይመስል፣ ሶስተኛ ወይዘሮ ነሲማሊ፣ አራተኛ ወይዘሮ ዳሮ ጀማል፣ አምስተኛ ወይዘሮ ፍሬዮት ግርማ፣ ስድስተኛ ዶክተር ያሬድ ኃይለማርያም መሆናቸው ተገልጿል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ገበያ ስርዓትን ለማሻሻል ያለመ አዲስ የለውጥ እርምጃዎችን ተግባራዊ ማድረግ ጀምሯል። ይህን ተከትሎ ከተወሰዱ እርምጃዎች ውስጥ ከውጭ ለማስገባት ሊከፈል የሚችለው የቅድመ ክፍያ መጠን ከ5000 አሜሪካን ዶላር ወደ 50000 አሜሪካን ዶላር ከፍ እንዲል ማድረጉን አስታውቋል። ባለፈው ሐምሌ ወር 2016 ዓ.ም ስራ ላይ የዋለው አዲሱ የውጭ ምንዛሪ አስተዳደር ስርዓት በውጭ ምንዛሪ ገበያና በሀገሪቱ የውጭ ክፍያ ሚዛን ላይ ከፍተኛ ማሻሻል ማምጣቱን ባንኩ አስታውሷል። የውጭ ምንዛሪ ገበያ ማሻሻያዎች በተመለከተ ብሔራዊ ባንክ ባወጣው መግለጫ ላይ ለግል ተጓዦች የሚፈቀደው የውጭ ምንዛሪ በጥሬ ገንዘብ ወደ 100 አሜሪካን ዶላር ሲጨምር ለንግድ ሥራ መንገደኞች ደግሞ 15,000 አሜሪካን ዶላር ደርሷል። በተጨማሪም የውጭ ምንዛሪ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው በካርድ መጠቀም የሚችሉት የውጭ ምንዛሪ መጠን ከ10 በመቶ ወደ 20 በመቶ ከፍ ማለቱን ከብሔራዊ ባንክ ያገኘነው መረጃ መላክታል። አሜሪካ ለኢትዮጵያ የምትሰጠውን ሰብአዊ እርዳታ ለውጥ ማድረጓ የሚታወቅ ሲሆን ነገር ግን ይህ አሜሪካ የምታደርገው ድጋፍ ቆሟል ማለት እንዳልሆነ በአዲስ አበባ የሚገኙ የአሜሪካ ኤምባሲ አስታውቋል። ኤምባሲው ባጋራው መረጃ ለኢትዮጵያ የሰብአዊ እርዳታ ከፍተኛውን አስተዋጽኦ የምታበረክት ሀገር ሆና ትቀጥላለችም ብለዋል። በኢትዮጵያ የአሜሪካው አምባሳደር ማሲንጋ በትናንትናው ዕለት በትግራይ ክልል ሽሬ ጉብኝት ያደረጉ ሲሆን የጉብኝቱ አላማም አሜሪካ እያደረገች ያለው ሰብአዊ ድጋፎች በምን መልኩ እየተሰራጩ እንደሆነ ለመቃኘት ነው ተብሏል። አምባሳደር ማሲንጋ በጉብኝ በመገኘታቸው ወቅት የዩናይትድ ስቴትስ ሰብአዊ እርዳታ በአግባቡ መሰራጨቱን የተመለከቱ ሲሆን በሁለት የተለያዩ ካምፖች ውስጥ ከሚገኙ ተፈናቃዮች ጋርም ውይይት ማድረጋቸውን ከኤምባሲው ያገኘነው መረጃ ያሳያል። እድሳቱ የተጠናቀቀው ብሔራዊ ሙዚየም በመጪው ሰኔ ወር ለህዝብ ክፍት እንደሚሆን ተገለጸ። ከታሳስ 2017 ጀምሮ በእድሳት ምክንያት ተዘግቶ የቆየው የኢትዮጵያ ብሔራዊ ሙዚየም ከመጪው ሰኔ 15 ቀን 2017 ዓ ም ጀምሮ አገልግሎት መስጠት እንደሚጀምር ተገልጿል። የኢትዮጵያ ቅርስ ባለስልጣን በዛሬው ዕለት በሰጠው መግለጫም በእድሳት ላይ የቆየው ብሔራዊ ሙዚየም ከመጪው ሰኔ 15 ቀን 2017 ዓ.ም ጀምሮ ለህዝብ ክፍት የሚደረግ ሲሆን የፊታችን ሐሙስ ግንቦት 14ና 15 ለሚካሄደው ሁለተኛው አገር አቀፍ የቅርስ የምርምር ጉባኤ በጊዜያዊነት ለጎብኚዎች ክፍት እንደሚደረግም አስታውቋል። በፈረንሳይ መንግስት ድጋፍ እድሳት የተደረገለት የኢትዮጵያ ብሔራዊ ሙዚየም የፓሊዮንቶሎጂና የቅድመ ታሪክ ጋለሪ በዚሁ ጉባኤ ላይ እንደሚመረቅም ነው የተነገረው። የባህልና ስፖርት ሚኒስቴር የዘመናችንን የህዝብ ለህዝብ ዝግጅት ኪን ኢትዮጵያ የኢትዮጵያ ማንሰራራት ብስራት በሚል መሪ ሀሳብ በሁሉም የብሪክስ ሀገራት ትርኢቶችን ለማቅረብ መሰናዳቱን አስታውቋል። የሉካም ቡድን የሽኝትን መርሃ ግብር በትላንትናው እለት የተካሄደ ሲሆን ከአምሳ በላይ የኢትዮጵያ ብሔር ብሔረሰቦችን ያሳተፈው ቡድኖ የኢትዮጵያን ጥንታዊነት፣ ታሪካዊነትና ህብረ ብሔራዊነት ለዓለም በማስተዋወቅ የቱሪዝም ኢንዱስትሪ ገቢ እንዲጎለበት ጉልህ አስተዋጽኦ እንደሚኖረው የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካ ተናግረዋል በ197 28 ዓመተ ምህረት የዓለም አቀፉ ማህበረሰብ ለኢትዮጵያ ላደረገው ሰብአዊ ድጋፍ ምስጋና ለማቅረብ ወደ ተለያዩ የዓለም ሀገራት በመንቀሳቀስ የጥበብ ስራዎችን ያቀረበው የህዝብ ለህዝብ የጥበብ ቡድኑ አበርክቶ የሚታወስ መሆኑን የገለጹት ሚኒስትሯ ከ79 ዓመት በኋላ ኪን ኢትዮጵያ የኢትዮጵያ ማንሰራራት ብስራት በሚል መሪ ሀሳብ ወደ ተለያዩ የብሪክስ ሀገራት ጉዞ የሚያደርገው ቡድኑ የኢትዮጵያን ቱባ ባህልና ጥበብ በማስተዋወቅ የሀገሪቱ መልካም ገጽታ የሚገነባ መሆኑን አብራርተዋል። የደቡብ አፍሪካው ፕሬዝዳንት ስሪል ራማፎሳ የአሜሪካውን ፕሬዝዳንት ለማነጋገር ዋሽንግተን አቅንተዋል። ራማፎሳ በተለይም አሜሪካ በጣለችው ታሪፍና ሌሎች ጉዳዮች ለመምከር ነው ወደ አሜሪካ ያቀኑት። ራማፎሳ ዶናልድ ትራምፕን ማሳመን ቀዳሚ አለማቸው እንደሆነም ታውቋል። ደቡብ አፍሪካ በመሬት አስተዳደር ጉዳይ በያዘችው አቋም ነጮችን ያገለለ ነው በሚል ከአሜሪካ ተደጋጋሚ ወቀሳ ሲቀርብባትም ነበር። ይሁን እንጂ ደቡብ አፍሪካ እንዳለችው በአፓርታይድ አገዛዝ የነበረውን ኢፍትሃዊነት ለመቀልበስ ያለመ የመሬት አስተዳደር ደንብ ነው ስትል ተከራክራለች። በአገሪቱ እስከ መሬት በጥቂት ነጮች ቁጥጥር ስር እንደነበር የሚታወቅ ሲሆን ሲሪል ራማፎሳ እና ፓርቲያቸው አፍሪካ ናሽናል ኮንግረስ በዶናልድ ትራምፕ እንዲሁም በአጋራቸው ኤለን መስክ ብርቱ ትችት ተደርጎባቸዋል። ሆኖም በፕሪቶሪያ የአሜሪካ መሪዎች ትችት ደቡብ አፍሪካውያን ያለፉበትን የባርነት ዘመን እውቅና ያልሰጠ ነው ብላለች። ራማፎሳ ዶናልድ ትራምፕን ለማነጋገር አሜሪካ ያቀኑ ቀዳሚው አፍሪካ መሪ ናቸው። የአውሮፓ ህብረት አባል ሀገራት በሶሪያ ላይ የጣለውን የኢኮኖሚ ማዕቀብ ለማንሳት ስምምነት ላይ መድረሳቸው ተገልጿል። ለዘመናት በበሽር አልአሳድ የአስተዳደር ዘመን በጦርነት የደቀቀውን የሶሪያ ኢኮኖሚ መልሶ እንዲያገግም ለማስቻል የአውሮፓ ህብረት ማዕቀቡን ለማንሳት የሚያስችል ስምምነት ላይ መድረሱን ከዲፕሎማቲክ ምንጭ የተገኘ መረጃ ጠቅሶ አልጀዚራ ዘግቧል። ከአውሮፓ ህብረት 27 አባል ሀገራት የተውጣጡ አምባሳደሮች ከስምምነት ላይ የደረሱበት ውይይት በቀጣይ በብራስልስ በሚካሄደው የአባል ሀገራቱ ውጭ ጉዳይ ሚኒስትሮች የመጨረሻ ውሳኔ ያገኛል ያገኛል ተብሎ ይጠበቃል። የአውሮፓ ህብረት በሶሪያ የጣለውን ማዕቀብ ለማንሳት ከውሳኔ ላይ ደረሰው ባለፈው ሳምንት አሜሪካ በደማስቆ የጣለችውን ማዕቀብ ለማንሳት መወሰኗን ተከትሎ ነው ሲል አሶሺየትድ ፕሬስ ዘግቧል። አሜሪካ በሩሲያ ላይ ማዕቀብ ልጥል እንደምትችል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተናገሩ። ሩሲያ ወደ ተኩስ አቁም ስምምነት ለመግባት እንደ ቅድመ ሁኔታ የምታስቀምጣቸውን ነገሮች እየጠበቅን ያሉት ሚኒስትሩ የአሜሪካ ቀጣይ እርምጃም ከዚያ በኋላ የሚወሰን መሆኑን ጠቁመዋል። ሩሲያ ስለ ስምምነት ያላትን አቋም በተሻለ መንገድ ለመረዳት የሩሲያን ቅድመ ሁኔታዎች መመልከት አለብን። እነዚህ ቅድመ ሁኔታዎች የሩሲያ ተኩስ የማቆም ፍላጎትን ጥያቄ ውስጥ የሚያስገቡ ከሆነ ግን ማዕቀብ ስለመጣል ማሰባችን አይቀርም ሲሉም ነው ሚኒስትሩ የተናገሩት። ፕሬዝዳንት ትራምፕ በሩሲያ ላይ ስለመጣል የሚነዛ ዛቻ ሀገሪቱ አገሪቱ ከንግግር እንድትሸሽ ያደርጋል የሚል እምነት እንዳላቸውም ሩቢዮ ለሴኔት አባላት ተናግረዋል ሲል አናዶል ዘግበዋል። በተያያዘ ዜና የአውሮፓ ህብረት የዩክሬኑ ጦርነት ከተጀመረ ወዲህ 17ኛው ማዕቀብ በሩሲያ ላይ ጣለ ሲሆን የአሁኑ ማዕቀብ በሩሲያ የነዳጅ ኤክስፖርት ላይ ያተኮረ መሆኑን ኒውዮርክ ታይምስ ዘግበዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም አሜሪካ በሩሲያ ላይ ማዕቀብ ልትጥል ይገባል ሲሉ ጥሪ ማቅረባቸው ይታወሳል። ውዲ ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰአቱ መረጃዎችን ይህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።